ኢራን ዓለምን የምታርድበት ኒውክለር የላትም ውሸት ነው ብትባሉ ምን ይሰማችኋል አሁን አንዳንድ መረጃዎች ይህንን ነገር እያወጡት ነው ለመሆኑ ኢራን ኒውክለር ቢኖራት እስካሁን ድረስ ልታጠፋት የምትፈልጋትን እስራኤል ዝም ብላ ትጠብቃታለች ወይ ነው ቤንያሚን ኔታንያሁስ ወደ ስልጣን ከመጡበት ጊዜ ጀምሮ ኢራን ኒውክለር ታበለጽጋለች እያሉ የሚናገሩት ምን ላይ ተመስርተው ነው እናንተስ ኢራን ኒውክለር የላትም ስትባሉ ጆሯችሁ ጭዋላለም ወይ እነዚህን ከላይ የተደረደሩ ጥያቄዎች ሁሉ አንድ በአንድ ልንመልስ ከናንተ ጋር ተገናኝተናል። ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት ያለምላረቸው ሁሉ እንደምንቆያችሁን። ይሄ ጦርነት እንግዲህ ብዙ ነገሮችን እንድንፈትሽ እያደረገን ነው። ለመሆኑ ኢራን የኒውክለር ፕሮግራም ታሪኳ ከ1970ዎቹ ጀምሮ የሚነገር ነው። ይሄ ነገር ግን እውነት ነው አይደለም የሚለውን ሞሳድ ምን ይላል የሚለውን ነው በዚህ መረጃ የምንፈትሸው እጅግ በጣም በጣም አስደናቂና ልብ አንጠልጣይ የሆነ ዝግጅት ነው። ከዚህም እንደምታተርፉበት እናምናለን። አብራችሁን ስለምትሆኑ ኮዲሁ እናመሰግናለን። ሮማን ጸጋይኔኝ ካክሱም ቲዩብ ሰናይ ቆይታ ይሆኑላችሁ። የኢራን ኒውክሌር ፕሮግራም ታሪክ ከ1970ዎቹ ይጀምራል፣ በሻህ መሐመድ ረዛ ፓላቪ ዘመን። በዚያን ጊዜ ኢራን በአሜሪካ ድጋፍ ለሰላማዊ የኃይል ምርት ዓላማ ኒውክሌር ፕሮግራም እንጀምራለች። ነገር ግን በ1979 የእስላሚ ካቢዮ ከተካሄደ በኋላ የኢራንና የምዕራባውያን ግንኙነት ተበላሸ፣ እናም ፕሮግራሙ ተቋረጠም። በ1980ዎቹ በኢራቅ ኢራን ጦርነት ወቅት ኢራን በኬሚካል መሳሪያዎች ተጠቃች። ይህ ለሀገሪቱ የመከላከያ ስትራቴጂ አስፈላጊነት አሳይቷል። እናም ኒውክሌር ፕሮግራሙን በድብቅ መልሳ ጀመረች። በ2002 የኢራን ድብቅ የኒውክሌር ተቋማት በናታንዝና ፎርዶ ተገለጡም። ይህም ዓለም አቀፍ ማህበረሰቡን በእጅጉ አስደነገጠም። ከዚህ ጊዜ ጀምሮ ኢራን ኒውክሌር መሳሪያ ለመገንባት እየሞከረች ነው የሚል ጥርጣሪ ተነሳም። የተባበሩት መንግስታት የኒውክለር ቁጥጥር ኤጀንሲ አይኤኢኤ እነሱ እንደሚሉት በምህፃረ ቃሉ ከ2003 ጀምሮ የኢራንን ኒውክለር እንቅስቃሴዎች በቅርበት ይከታተላል። በ2015 የተፈረመው የጋራ አጠቃላይ የተግባር መርሃ ግብር ጂሲፒኦኤ ወይም ደግሞ የኢራን የኒውክለር ስምምነት ኢራን የዩራኒየም ማበልጸጊያ እንቅስቃሴዎቿን እንድትገድብና ለዓለም አቀፍ ቁጥጥር እንድትገዛ አስገድዷታል። በምላሹም ኢራን ከኢኮኖሚያዊ ማዕቀቦች እፎይታ አግኝታለች። ሆኖም በ2018 አሜሪካም በፕሬዚዳንት ዶናልድ ትራምፕ መሪነት ከዚህ ስምምነት ወጥታለች። ይህም ኢራን የዩራኒየም ማበልጸጊያ እንቅስቃሴዎቿን እንድታፋጠን አድርጓታል። በ2025 መሰረት አይ ኤ ኢ ኤ ኢራን እስከ 60% ንጽህና ያለው ዩራኒየም ማበልጸግ እንደጀመረ መሬት ተዘገበ። ይህም ለኒውክለር መሳሪያ ከሚያስፈልገው 90 በመቶ ንጽህና በጣም የቀረበ ነው። ይህ የእስራኤልንና የምዕራባውያን ስጋት በእጅጉ አጠናከረም። ምስራቁ ክፍልም ትኩሳት ናጠው። ነገር ግን ኢራን ፕሮግራሟን ለሰላማዊ አላማዎች ብቻ እንደሆነ መከራከር ያዘች። ከ1990ዎቹ ጀምሮ ቤንያሚን ኔታንያሁ ኢራንን እንደ እስራኤል ዋነኛ ስጋት ይገልጻሉ። በ2012 በተባበሩት መንግስታት ጉባኤ ላይ ኢራን ኒውክለር መሳሪያ መገንባት ቀርባለች በማለት የቦምብ ካርቱን አሳይተዋል። በ2018 የእስራኤል ስለላ ድርጅት ሞሳድ ከቴህራን የተቀነቀኑ ተብለው 55000 ገጾችና 183 ሲዲዎችን ያካተቱ ሰነዶችን አቅርቧል። ኔታንያሁ እነዚህ ሰነዶች ኢራን ከ2003 በፊት የኒውክለር መሳሪያ ለመገንባት እንደሞከረች ያሳያሉ ብለው አጽንኦት ሰጥተው ገለጹ። ሆኖም እነዚህ ሰነዶች ኢራን ከ2015 በኋላ የኒውክለር ስምምነቱን ጥሳለች የሚለውን ግን አላረጋግጡም። የአሜሪካ የስለላ ኤጀንሲዎችና ና አይኤኢኤ እነዚህ ሰነዶች አዲስ መረጃ እንደሌላቸው ደግሞ ገለጹ። በ2025 ኔታንያሁ አራት ለዘጠኝ ኒውክለር መሳሪያዎች የሚያበቃ ዩራኒየም እንዳከማቸችና መሳሪያ ለመገንባት እርምጃ እንደወሰደች ተናገሩ። ይህ መረጃ ከአሜሪካ የስለላ ኤጀንሲዎች ግምት ጋር ይቃረናል። እነሱም ኢራን ኒውክለር መሳሪያ እየገነባች አይደለችም ብለዋል። የኔታንያሁ ክሶች የእስራኤልን የፖለቲካና የደህንነት ስትራቴጂ አካል ሊሆኑ ይችላሉ። ኢራንን እንደ ስጋት መግለጽ የእስራኤልን ወታደራዊና ዲፕሎማሲያዊ እርምጃዎች ለማረጋገጥ ይረዳልና። በተጨማሪም የኔታንያሁ የሀገር ውስጥ ፖለቲካ ተቃውሞዎችን ለመቆጣጠር ይህን ስጋት መጠቀማቸው ተጠቁሟል። ኢራን ኒውክለር መሳሪያ ቢኖራት ኑሮ በእስራኤል ላይ ለምን አልተጠቀመችም የሚለው ጥያቄ ነው። እንግዲህ ይህንን ጉድ መዞ ብቅ ያለው የጥያቄ በጣም አስፈላጊ ነው። ኢራን እስራኤልን እንደ ጠላት ብትቆጥራትም ኒውክለር መሳሪያ መጠቀም ከፍተኛ ዓለም አቀፍ መዘዝ ያስከትላል እንደ አሜሪካ ሩሲያና ቻይና ያሉ ሀያላን ሀገራት በኢራን ላይ ወታደራዊ እርምጃ ሊወስዱ ይችላሉ። በተጨማሪም ኢራን እንደ ሂዝቦላህና ሐማስ ባሉ ተኪ ቡድኖች በኩል ተቃውሞዋን ትገልጻለች። ይህም ቀጥተኛ ግጭትን ያስነሳል። ኢራን ኒውክሌር መሳሪያ ከነበራት ምናልባትም እንደ መከላከያ ጋሻም ተጠቅመበት ነበር እንጂ በቀጥታ አጥቂ መሳሪያ አላዘጋጀችም የሚሉም አሉ። ለምሳሌ ሰሜን ኮሪያ ኒውክሌር መሳሪያዎቿን ለመከላከያና ለዲፕሎማሲያዊ ተጽዕኖ ትጠቀማለች። ኢራንም ተመሳሳይ ስሌት ሊኖራት ይችላል። ሆኖም ኢራን ኒውክሌር መሳሪያ እንደሌላት የሚያሳይ ዋና መስረጃም የአይኤኢኤ ቁጥጥሮች ናቸው። ኤጀንሲው ደግሞ ኢራን ከሁለት ሺ ሶስት በኋላ በኋላ የኒውክለር መሳሪያ ግንባታ እንቅስቃሴዎች እንዳላደረገች ዘግቧል። በተጨማሪም የአሜሪካ የስለላ ማህበረሰብ ደግሞ በ2025 መጋቢት ኢራን ኒውክለር መሳሪያ እየገነባች አይደለችም ብሎ መግለጫ ሰጥቷል። ይህ ከኔታንያሁ ክሶች ጋር ይቃረናል። እናም ኢራን ኒውክለር መሳሪያ የሌላት ሀገር ልትሆን እንደምትችል የሚያመለክት ነው። ይህ መረጃም ኢራን ኒውክለር መሳሪያ ከሌላት ለምን ሉ ጥርጣሬ ትፈጥራለች ለሚለው ጥያቄ ደግሞ መልሱ በስትራቴጂካዊ ጨዋታ ውስጥ ሊሆን ይችላል። ኢራን የኒውክለር አቅሟን እንደ ዲፕሎማሲያዊ መሳሪያ ትጠቀማለች። በዩራኒየም ማበልጸጊያ እንቅስቃሴዎች ኢራን ከምዕራባውያን ሀገራት ኢኮኖሚያዊ እፎይታ ለማግኘት ትጥራለች። በተጨማሪም የኒውክለር ፕሮግራሟን እንደ ሀገራዊ ኩራት ምልክት በመጠቀም የሀገር ውስጥ ድጋፍንም ታጠናክራለች። ኢራን ኒውክለር መሳሪያ ለመገንባት ቅርብ መሆኗን በመግለጽ ጠላቶቿን ለማስፈራራት እና በዓለም አቀፍ መድረክ ተጽዕኖ ለመፍጠር ትሞክራለች። የስትራቴጂክ በተለይ ከእስራኤልና አሜሪካ ጋር ባላት ውጥረት ውስጥ ውጤታማ ነው። ለምሳሌ 2025 ሰኒ እስራኤል በኢራን ኒውክለር ተቋማት ላይ ጥቃት ስታካሂድ ኢራን የሰላም ኃይል ማመንጫ እንጂ መሳሪያ እንደሌላት በመግለጽ ዓለም አቀፍ ድጋፍ ለማግኘት ሞክራለች። ይህ ሁሉ ኢራን ኒውክለር መሳሪያ ለመገንባት ሳይሆን የፖለቲካና የዲፕሎማሲ ጥቅም ለማግኘት እንደምትጠቀምበት ያሳያል። ስለዚህ ኢራን ኒውክለር መሳሪያ አላት ወይ የሚለው ጥያቄ፣ እስካሁን ያለው መረጃ ኢራን ከ2003 በኋላ የኒውክለር መሳሪያ ግንባታ እንቅስቃሴን እንዳላደረገች ያመለክታል። የአይኤኢኤ ቁጥጥር ሀገሮችና የአሜሪካ የስለላ ግምቶች ይህንን ይደግፋሉ። የኔታንያው ክሶች ምንም እንኳን አስደንጋጭ ቢሆኑም ብዙ ጊዜ ኮንክሪት ማስረጃ ደግሞ ይጎድላቸዋል። ኢራን የኒውክሌር ፕሮግራሟን እንደ ስትራቴጂካዊ መሳሪያ በመጠቀም ጠላቶቿን በጥርጣሬ ውስጥ ትጥላለች። ይህም በዓለም አቀፍ መድረክ ተጽዕኗዋን ያሳድጋል። የወደፊቱ እይታ ለመሆኑ ምን ይመስላል? የኢራን ኒውክሌር ፕሮግራም ዙሪያ ያለው ውጥረት በዲፕሎማሲ ብቻ ሊፈታ ይችላል። እንደ 2015 ያለ ስምምነት እንደገና መታደስ ከቻለ የመካከለኛው ምስራቅ መረጋጋት ሊሆን ይችላል። ነገር ግን እስራኤልና ኢራን በጥላቻና በጠርጣሪ መካከል መንገዳቸውን ከቀጠሉ የጦርነት አደጋው የማይቀር ይሆናል። ይህም የሶስተኛው አለም ጦርነት ሊሆን ይችላል። የኒውክሌር መሳሪያዎች ጉዳይ የአለም ፖለቲካ መድረክ ላይ በሁለት በኩል እንደተሳለ ሰይፍ ነው። በተለይ ደግሞ እስላማዊ ሀገሮች በዚህ ጨዋታ ውስጥ ልዩ ቦታን ይይዛሉ። ነገር ግን ብዙዎቹ ለምን ኒውክሌር አልታጠቁም? የበርካቶች ጥያቄ ነው። የተፈቀደላቸው አይደለም ወይ ወይስ ሌላ ምክንያት አለ? ይሄ የሁሉም ሚስጥር ነው። እውነቱ በጂኦፖለቲካ በኢኮኖሚና በፍልስፍና ሲፈተፈት የቆየ ነገር ነው። ከ57 የእስላማዊ ትብብር ድርጅት ኦኤልሲ አባል ሀገሮች መካከል አንድ ሀገር ብቻ በይፋ ኒውክለር መሳሪያ እንዳላት ተረጋግጧል። ፓኪስታን። ፓኪስታን በ1998 በቻጋይ ተራሮች የኒውክለር መሳሪያን በማካሄድ የኢስላም ቦምብ ተብሎ የተጠራውን መሳሪያ አስተዋወቀች። ፓኪስታን ከ1 መቶ እስከ 1 ሃያ የኒውክለር ጦር መሳሪያ እንዳሏት ይገመታል። ይህ የተፈጠረውም ከእንድ ጋር ባለው ተፎካካሪነትና የክልል ደህንነት ስጋት ምክንያት ነው። ኢራን በይፋ ኒውክለር መሳሪያ እንደሌላት ትናገራለች። ግን የዩራኒየም ማበልፀግ ፕሮግራሟ የዓለም ትኩረት ሆኗል። እንደ አውሮፓውያኑ የዘመን ቀመር በ2025 መጀመሪያ መረጃዎች እንደሚያሳዩት ኢራን እስከ 60 ፐርሰንት የበለጸገ ዩራኒየም እንዳመረተች እና ይሄ ደግሞ 90 ፐርሰንት ወደ መሳሪያ በአጭር ጊዜ ሊደርስ እንደሚችል ይጠቁማል። እስራኤልና ምዕራብ ኢትዮጵያውያን ኢራን ለጦር መሳሪያ እየሰራች ነው ቢሉም የተጠናቀቀ ቦምብ እንዳላት ማስረጃ የለም። ኢራን ፕሮግራሟ ለሰላማዊ ኃይል ነው ትላለች፣ ግን ይህ በሚስጥር መጋረጃ የተሸፈነ ነው። ሌሎች እስላማዊ ሀገሮች እንደ ሳውዲ አረቢያ፣ ቱርኬ ወይም ግብፅ የኒውክለር መሳሪያ የላቸውም። ነገር ግን አንዳንዶች የኒውክለር ኃይል ፕሮግራም ለሰላማዊ አገልግሎት እንደሚፈልጉ ገልጸዋል። ለመሆኑ እስላማዊ ሀገሮች ኒውክለር መሳሪያ እንዳይኖራቸው የሚያደርጉ ምክንያቶች ምንድን ናቸው ስንል እጅግ ውስብስብ ነው። የዓለም አቀፍ ግፊትና ስምምነቶች የኒውክሌር አለመስፋፋት ስምምነት ኤንፒቲ ብዙ እስላማዊ ሀገሮችን ጨምሮ 190 ሀገሮች የፈረሙ ሲሆን የስምምነት የኒውክሌር መሳሪያ ልማትን ይገድባል። አይ ኤ ኢኤ ደግሞ በተከታታይ ክትትል ያደርጋል። እናም ጥሰው ከተገኙ እንደ ማዕቀብ ያሉ ቅጣቶች ይጣሉባቸዋል። የቴክኖሎጂ ፋይናንስ እና እጥረትን ደግሞ ስንፈትሽ ኒውክለር መሳሪያ መገንባት ግዙፍ ወጪና የላቀ ቴክኖሎጂን ይጠይቃል። እንደ ሶማሊያ፣ የመን ወይ ደግሞ ሱዳን ያሉ ሀገሮች ይህንን መግዛት አይችሉም። የፖለቲካ ምክንያታቸው አንዳንድ እስላማዊ ሀገሮች እንደ ሳውዲ አረቢያ በአሜሪካ ወታደራዊ ጥበቃ ስር ሆነው የራሳቸውን ኒውክለር መሳሪያ ለመገንባት አስፈላጊነት አይሰማቸውም። ስነ ምግባራ ጥንታዊ ሃይማኖታዊ እምነቶችም ለዚህ እንደ አንድ ምክንያት ይነሳሉ። አንዳንድ እስላማዊ መሪዎች ለምሳሌ የኢራን መሪ አያቶላህ አሊ ካሚኒ የኒውክሌር መሳሪያ መጠቀም እስላማዊ መርሆችን ይጥሳል በማለት ፋትዋ አውጥተዋል። ታዲያ ኢራን እንደምን ኒውክሌር ሊኖራት ይችላል ብላችሁ መጠየቃችሁ አይቀርም። ምንም እንኳን ይህ በአንዳንዶች እንደ ስትራቴጂክ ንግግር ቢታይም፣ የክልል ተፎካካሪነት እጥረትም አንዱ ለኒውክሌር እንቅፋት ነው ይባላል። እንደ ፓኪስታንና ህንድ ያለ ተፎካካሪነት ባለባቸው ሀገሮች ውስጥ ኒውክለር መሳሪያ መገንባት አስፈላጊ ላይሆን ይችላል። እንደ አሜሪካ፣ ሩሲያ፣ እና ቻይና፣ እንግሊዝና ፈረንሳይ፣ ህንድና እስራኤል፣ ሰሜን ኮሪያ ያሉ እስላማዊ ያልሆኑ ሀገሮች ኒውክለር መሳሪያ አላቸው። ከእስላማዊ ሀገሮች ጋር ሲነጻጸሩ ልዩነቶቹ ገልጽ ናቸው። እንደ አሜሪካና ሩሲያ ያሉ ሀገሮች በ1940ዎቹ ኒውክለር መሳሪያ ማዳበር ጀምረው ነበር። ይህም ቴክኖሎጂያዊ መሪነት ሰጣቸው። እስላማዊ ያልሆኑ ሀገሮች ብዙ ጊዜ የበለጠ የፋይናንስ ሀብት አላቸው ይህም ውድ የሆኑ ፕሮግራሞችን እንዲያስተዳድሩ ያስችላቸዋል። እስራኤል እንደ አሜሪካ ያሉ አጋሮች ስላሉት የኒውክለር ፕሮግራም በተዘዋዋሪ ተግባራዊ ማድረግ ችሏል። ይህ ብዙ እስላማዊ ሀገሮች የሌላቸው ድጋፍ ነው። እስላማዊ ሀገሮች ብዙ ጊዜ በምዕራባውያን ቁጥጥር ስር ይገኛሉ። ይህም የኒውክለር ፕሮግራሞቻቸውን ይገድባል። ለምሳሌ ኢራቅ በ1981 በእስራኤል የኦሲራክ ኒውክለር ጣቢያ ላይ ጥቃት ደርሶበት ነበረ። ኢራን በኒውክለር መሳሪያ ዙሪያ ያለውን ውዝግብ የዓለም ትኩረት ሆኖ ቆይቷል። በናንታንዝና ፎርዶስ ያሉ ጣቢያዎች እስከ 60 የበለጸገ ዩራኒየምን ያመርታሉ። ይህም ለጦር መሳሪያ ቅርብ ነው። እንደ አውሮፓውያኑ የዘመን ቀመር አሁን በያዝነው በ2025 ሰኔ እስራኤል በኢራን ኒውክለር ጣቢያዎች ላይ ጥቃት ትሰንዝራለች። ይህም ከፍተኛ ጉዳትን አድርሷል። ሆኖም ኢራን ፕሮግራሟን እንደገና መገንባት ትችላለች ተብሏል። ኢራን ለመሆኑ ለምን እንደዚህ ያለ ጥርጣሬን ትፈጥራለች ብላችሁ መጠየቃችሁ አይቀርም። የስትራቴጂክ አቋሟ ነው መልሱ። ኒውክለር ፕሮግራም ለኢራን የክልል ተጽዕኖና ከእስራኤልና አሜሪካ ጋር የመወዳደር ኃይል ይሰጣል። የውስጥ ፖለቲካንም ለመዘወር ኒውክለር ፕሮግራሙን የኢራን ሕዝብና ኩራት፣ ብሔራዊ ማንነት ምልክት ነው። የሞሳድ ጣልቃ ገብነት ደግሞ የእስራኤል የስለላ ድርጅት ሞሳድ በኢራን ሳይንቲስቶች ላይ ጥቃቶችን በመሰንዘር ፕሮግራሙን ለመቀነስ ሞክረዋል። ኢትዮጵያችንስ እስላማዊ ሀገር ያልሆነች ብትሆንም በአፍሪካ ቀንድ ክልል ውስጥ የምትገኝ ሀገር ናት። እናም የኒውክለር መሳሪያዎች በአካባቢው ያለውን ውጥረት ሊጨምሩ ይችላሉ። ኢትዮጵያ የኒውክለር ፕሮግራም የላትም። ነገር ግን በኢራን ያለው ጥርጣሬ በክልሉ ያለውን የጦር መሳሪያ ውድድር ሊያባብሶ ይችላል። እንደ ኤክስ ገጽ ላይ የተለጠፉ መረጃዎችን ስናይ እስራኤል በክልሏ ውስጥ ኒውክለር የታጠቀ እስላማዊ አስተዳደር እንዳይፈጠር ለመከላከል ቁርጠኛ መሆኗን ገልጻለች። ይህም የኢራንን ሚና ያጎላል። እስላማዊ ሀገሮች ኒውክሌር መሳሪያ እንዳይኖራቸው የሚከለክል ምንም ህግ የለም። ነገር ግን የዓለም አቀፍ ስምምነቶች፣ የኢኮኖሚ ገደቦችና የጂኦፖለቲካ ግፊቶች ይህንን ያግደዋል። ፓኪስታን ብቻ በይፋ የኒውክሌር ሀያል ሆናለች። ኢራን ግን በሚስጥር መጋረጃ ተጠቅልላ የምትቆይ ሀገር ሆነች። ይህ ታሪክ እንደ ሚስጥራዊ እንዲሁም ደግሞ እንደ ልቦለድ በሴራ በስለላና በኃይል ጨዋታ እየተሞላ ነው። ይህ የኒውክሌር ነገር የዓለምን የወደፊት እጣፈንታ ይቀይራል ሲሆን ይቀርጻልም። እስላማዊ ሀገሮች በዚህ መድረክ ላይ ምን ሚና ይጫወታሉ? እስኪ እናንተ ከዚህ ዝግጅት ምን ታዘባችሁ? በኮመንት መስጫው ላይ አጋሩን። አብራችሁን ስለነበራችሁ ጅጋርገን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።